አመሰግናለሁ ስወዶና የሸዋ ከትላንት ጀምሮ ዛሬንም ጨምሮ ነው በጎንደርና ና በባህር ዳር ከፍተኛ የስራ ሀላፊዎቹ ጉብኝት ያደረጉት። በዚህም የኢፌድሪ ፕሬዝደንት ታዬ አጽቀ ሥላሴ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ፣ ሌሎችም የፌዴራልና ና የክልል የስራ ሀላፊዎች ናቸው ይህንን ጉብኝት አብረው የተሳተፉት። በዚህ ጉብኝት ዋና ትኩረቱ የሆነው በአማራ ክልል እየተከናወኑ የሚገኙ የልማት ስራዎች ምን ደረጃ ላይ ይገኛሉ። በተለይም ደግሞ በክልሉ በልዩነት ተሰርቶ በልዩ አመራር በልዩ እይታ እየተተገበሩ ያሉ የልማት ስራዎች አሉ። ማሳያዎቹ በጎንደር ትናንት ጉብኝት የተደረገባቸው የአብያተ መንግስታቱ የስራ ሁኔታ ምን ይመስላል የሚለው አንዱ ነው። በዚህ ውስጥም ጎንደር በአንድ ወቅት የኢትዮጵያ የፖለቲካ፣ የኢኮኖሚ ማዕከል የነበረች ናት። ስለዚህ አሁንም ቢሆን ይህንን በኢትዮጵያ ውስጥ ያላትን ኢኮኖሚ አበርክቶ ሌላውንም ቢሆን አቅሙን በዛ ደረጃ ለማሳደግ በሚያስችል መልኩ ስራዎች እየተሰሩ ይገኛሉ። ስለዚህ ከፕሬዝደንቱና ሌሎችም ልኡካኑ በዚህ በጎንደር የነበረውን ዘመን አሁን ትውልዳዊ ኃላፊነትን መቆጣት በሚያስችል መልኩ እየተሰራ መሆኑን መመልከታቸውን አንስተዋል። ከዚህ ባለፈ ያለው ጎንደር በሌላ ኮሪደር ልማትም እንዲሁ በሰፋፊ ስራዎች እየተሰሩ መሆናቸው ይታወቃል። የጎንደር ኮሪደር ልማት በአጠቃላይ በከተማው ያለውን የአገልግሎት አሰጣጥ እንደሚታወቀው የሚያሳድግ ነው። የኮሪደር ልማት በአጠቃላይ ልማት ከኮሪደር ልማት ባለፈ የምዕተ ዓመቱን የልማት ግቦችን አጠቃላይ የሆኑ ዓለም አቀፍ ተልእኮዎችን ኢትዮጵያ የምትወጣበት መሆኑ በተለያዩ አጋጣሚዎች ይነሳል። በዚህም በመልእክትም የተነሳው ይኸው ነው። ኢትዮጵያ በሰፋፊ ስራዎችን ለሌሎችም ሀገራት ተሞክሮ ሊሆን የሚችሉ ስራዎች እየተሰሩ ነው። ጎንደር ለዚህም አንዱ ማሳያ ነው የሚል ተነስቷል። አጠቃላይ የቱሪዝም ስራዎችን መለየትና ቱሪዝም ደግሞ የብዛ ኢኮኖሚ አንድ አካል እንደመሆኑ መጠን ይህንን በማስፋት ደረጃ ምን ስራዎች ተሰሩ የሚለው ማሳያዎች እንዲሁ በጎንደር የ ጎርጎራን መመልከት ይቻላል። ስለዚህ በጎርጎራና በአካባቢው የማስተሳሰር ስራም እንዲሁ የቱሪስት መደረሻዎችን የማስፋት ስራ አንዱ ማዕከል ሆኖ ጉብኝት የተደረገበትም አንዱ አካል ሆኗል። ከዛ ውጭ ዛሬ ከማለዳው ጀምሮ እስከ ቅርብ ሰዓታት ድረስ በባህር ዳር ልዩ ልዩ ተቋማት፣ ልዩ ልዩ አካባቢዎች ጉብኝት ተደርጎባቸዋል። አንዱ ጉብኝት የተደረገበት በባህር ዳር ለባህር ዳር ልዩ ምልክት የሆነው በታላቁ የአባይ ወንዝ ላይ የተገነባው ታላቁ ድልድይ ነው። የድልድይ ከትራንስፖርትም ባለፈ ከትራፊክ መጨናነቅ ማቅረፍን ባለፈ ባህር ዳር መለያዋ የሆነ እንደ መምጣቱን ማሳያዎች አሉ። ስለዚህ ይህ ልማት ለሌሎችም ማሳያ ሊሆን የሚችለው ጉብኝት ከተደረገበት መካከል ነው። ሌላው አሁንም እኛ የቆምንበት የጣና ሐይቅን ዙሪያ በኮሪደር ልማትና በሌሎችም የቱሪዝም ስራዎች መዳረሻዎች የማልማት ስራ አንዱ ነው። እኛ ከቆምንበት በግራም በቀኝም ያሉ አካባቢዎች ከዚህ ቀደም ጣና በባህር ዳር ከተማ ውስጥ የታፈነ ነበር። አሁን ግን ጣናን በየአቅጣጫው ከከተማዋ ጋር የማስተሳሰር መዳረሻዎችን የማስፋት የጣና ሽታ የጣና ንጹህ አየር ለከተማ የሚደርስበትን መንገድ ማመቻቸት ተልእኮ ሆኖ ሲሰራ ቆይቷል። የደረሰ የሚለው የዛሬ ጉብኝቱ አንድ አካል ነው። ከዚህ ባለፈ ደግሞ በጣና ውስጥ ያለም ብዙ ስራዎች አሉ። በጣና መልክ የተሰሩ በጀልባ ቅርጽ የተሰሩ የቱሪስት መዳረሻዎች ለወደፊት ቱሪስት መዳረሻን የሚያሰፉ ሰፋፊ ስራዎች እየተሰሩ መሆናቸው በጉብኝት ተመላክቷል። ከዚህ ባለፈ የኮሪደር ስራ በባህር ዳር፣ ባህር ዳር እንደሚታወቀው ውብ ከተማናት፣ ጽዱ ከተማናት፣ ተፈጥሮ የለገሳት ከተማናት። ቀደም ሲልም በመግቢያ ላይ ያነሳናቸው ተፈጥሮ የሰጣት ከተማናት። ስለዚህ ደግሞ ትጋት ሲጨመርበት ደግሞ የሰዎች እጅና በርትቶ መስራት ሲጨመርበት እንዴት ማማር፣ እንዴት ውብ መሆን እንደሚቻል ማሳያናት የሚል ነው በሁለቱም ከተሞች ከፍተኛ አመራሮቹ ሲደርሱ አቀባበል ተደርጎላቸዋል በህዝቡ በኩል የአካባቢውን ባህል ወግ በሚመልክ መልኩ በሚመጠን መልኩ አቀባበል ተደርጓል ከዛ ባለፈ ባህር ዳርም ልዩ ስቴዲየም እያገኘች ትገኛለች ስለዚህ ባህር ዳር ስቴዲየም በመጠናቀቅ ላይ የሚገኝ ስቴዲየም ነው ስለዚህ የደረሰ የሚለው ከባህር ዳር ባለፈ ደግሞ በአካባቢው ያሉ አህጉራዊ ውድድሮችንም ለማዘጋጀት ኢትዮጵያ ትልልቅ ጥያቄዎችን እያቀረበች ነው ስለዚህ ይህን ጥያቄ ስታቀርብ ደግሞ ምን ይዛለች የሚለው አንዱ ነው ስለዚህ እነዚህ ሁሉ ናቸው። በጉብኝት ውስጥ የተካተቱት ሌላው በክልል ውስጥ ያለው ፍትህን ለማጠናከር የፍትህ አሰጣጡን እንደሚታወቀው በኢትዮጵያ ውስጥ ያለውን የአገልግሎት አሰጣጥ ለማሻሻል የሲቪል ሰርቪስ ሪፎርም ሰፋፊ ስራዎች እየተሰሩ ነው። ከዚህ መካከል ተቋማትን ምቹ ማድረግ አንዱ ነው። ስለዚህ የጠቅላይ ፍርድ ቤቱ በክልሉ ያለው የደረሰ ድሳቱ ሌላውም ሌላውም ስራ የሚለው የከፍተኛ አመራሮቹ የክልልና የፌዴራሎቹ አንድ የጉብኝት መዳረሻ ነው። እነዚህ ሁሉ ተጎብኝተዋል። በአጠቃላይ በመጨረሻ በዚህ ጉብኝት የነበሩ ነገሮችንም የኢፌዴሪ ፕሬዝዳንት ታዬ አጽቀ ሥላሴ ለማብራሪያ ሰጥተዋል። በማብራሪያቸው ያነሷቸው ጉዳዮች አሉ። ኢትዮጵያ አሁን ልዩ እድል ላይ ናት። ትውልዱም ኃላፊነቱን ሊጠበቀም ይገባል። ስለዚህ የልማት በሮች ተከፍተዋል። በእነዚህ በሮችም እንጠቀም የሚል ሀሳብ አንስተዋል። ስለዚህ በሁለቱ ቀናት በአጠቃላይ ከጎንደር እስከ ጎርጎራ ከጎርጎራም እስከ ባህር ዳርና በልዩ ልዩ መዳረሻዎች ውስጥ የነበረው የጉብኝት ሁኔታ ይህንን ይመስላል። እኔ ከመሰናበት በፊት በዚሁ በባህር ዳር በነበርንበት ወቅት የኢፌድሪ ፕሬዝደንት አጽቀ ሥላሴ የአጠቃላይ የነበራቸውን ከትላንት ጀምሮ የነበራቸውን ምልከታና አጠቃላይ ሁኔታም ያጋሩን አለ እርሱን እኔ ጋብዛለሁ ወደ እናንተ ከዛ ቀጥሎ ወደ ስቱዲዮ የምንመለስ ይሆናል። አመሰግናለሁ። እነዚህ በጎንደር ያየሁት የኮሪደር ልማት ከዚህ በፊትም ተመልክቸዋለሁ። አሁን በተለይ የፋሲልን ግንብ በሚመለከት ከዚህ በፊት ያልነበሩ ወይም ደግሞ በተለያዩ ጊዜያት በተለይ ከጣሊያን ወረራ ጊዜ የተጎዱ ግን ታሪካቸው ገዘፍ ያለ ሕንፃዎችን እንደገና ታሪኩን ስነኪነቱን በጠበቀ መልክ በመታደስ ላይ በመሆኑ እጅግ ረክቻለሁ። የጎርጎራ ሪዞርት እጹብ ድንቅ ነው። የሰው ልጅ መጠበብ፣ አስተውሎት፣ አርቆ ማሰብ ሊፈጥረው የሚችለውን ትጋት የሚያሳይ ነው። ስለዚህ ያንን ባየሁት ልኬታ አሁን ደግሞ ኮንትራክተሩ፣ አልሚዎቹ የበለጠ ምናልባት ማጋነን ካልሆነ የምድር ገነት አድርገዋታል ለማለት ይቻላል። ጎርጎራ የሚያሳየው ኢትዮጵያውያን የመስራት አቅማችንና ችሎታችን በጎንደር እንዳየሁት ሁሉ በባህር ዳር ማህበረሰብ ያደረገልን ለእኔና ለሉካል ቡድኑ ያደረገልን አቀባበል እጅግ ደማቅ ነበር። የባህር ዳር ኮሪደር ልማት ከተማዋ ማሰብ ከተቻለ ከተማዋን ትልቅ ውብ የአፍሪካ ከተማ ማድረግ እንደሚቻል የሚያሳየ ጅምር ነው። መንገዶቹ ሰፍተዋል። መንገዶቹ ተውበዋል። አካፋይ መንገዶችም ብቻም ሳይሆን ልክ አዲስ አበባ እንደምናየው የእግረኛ መጓዣ ናላት የማየት የተሳናቸው ወገኖች የሚጓዙበት ለብቻው ደዝግነት ሊሆን የተወሰነ ቦታ ማየት፣ ይሄ ትልቅ ቁም ነገርና ደስ የሚል ነው።